አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚህ ቀን የሰማይት ቅዱስ ጻና ጓደኛው የከበረ እስድሮስ በሰማይትነት አረፈ። ጻና ግን ፈርማ በሚባል አገር ለሀገረ ገዡ ከጦር ሰራዊቱ ውስጥ ወታደር ነበር። እርሱም ከደቅስያ ሰዎች ወገን ነው። ከግብጽ ፀጉር ልብሶችን ለሚሰራ ሌስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለዶዎችና ለችግረኞች መጸውታሉ። በአንዲት ሌሊትም ከእርሷ ጋር ከአክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውን በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮቹ ሊሆኑ የጠራቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንኑ ደረሱ። ቅዱስ ጻናም ትጥቄን ፈትቶ ትጥቁን ፈትቶ በመኮንኑ ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸውን ሰምቶ አስረው ይደበድቧቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድሪያ ቅዱስ ጣናን ላከው። ቅዱስ የስድሮስን ግን በዚያው ተወው። ከጥቂት ቀኖችም በኋላ የእስክንድሪያው መኮንን ቅዱስ ጣናን ወደ ፈርማ ከተማ ወስዶ መለሰው። ሁለቱ ቅዱሳንም ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰውን መከራ ተነጋገሩ። ዳግመኛም ለቅዱስ የስድሮስ አዘግትን ይቆፍሩለት ዘንድ በአዘግቱም ውስጥ እሳትን አንድደው ቅዱስ የስድሮስን እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እንዲጸል ሲጠል ይታገሱት ዘንድ ወታደሮችን ለመናቸው። ወደ ጌታችንም ነፍሱን ይቀበል ዘንድ ለስጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱንም በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም፣ መልአኩም መልኩም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለ መለየቱ ታለቅ ስለት ነበር። በዚያም ስጋውን ተሸክመው ወሰዱ። የወሰዱትም የስደቱም ወራት እስኪፈጸም በመልካም ቦታ ኖሩት። ቅዱስ የስድሮስም ምስክር ሆኖ በሞተ ጊዜ የቅዱስ ጣና እናት ብዙ መላእክት የቅዱስ የስድሮስን ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔር ሙላችንን የክርስቲያን ወገኖች በጸሎታ በጸሎቱ ይማረን ለዘላለም አሜን። ሰላም ለእስድሮስ ምነ ሴጠ ጸምር ግብረ እዱ ዘይሁ ምጽዋተ ለለ ፈቀዱ ምንዳ ቢያተ ምንዳ ቢያተ ፈጽሞ ኩነንያተ ለለ አሃዱ በእለተው እየ ለአዘግተ እሳት በነዱ መላይክት ነብሶ በስብሃት ወሰዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 19 በዚችለት የሐዋርያ ቅዱስ ጳውሎስ ደቀ መዝሙር አርስት ቦሎስ ሐዋርያ ረፈ። በዚችም ቀን ደግሞ የሰባቱ እታት መታሰቢያቸው ሆነ። በዚችም ቀን ደግሞ ቅዱስ አስከናፍርና የሚስቱ ማርታ የልጆቹ አርቃዲዮስና የዮሐንስ የረፍታቸው መታሰቢያ ሆነ።

በጸሎተሙ ማርያም አራቂ ተኩሉም ባይ ስቡረ ይማረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምሕረቱ ያሉ ምስለ ኩልና ህዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደርና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በዚያን ጊዜ የእግዚአብሔር መልአክ ለፊልጶስ ተገልጾ ከኢየሩሳሌም ወደ ጋዛ የሚያወርደውን መንገድ ይዘህ ተጓዝ ብሎ ቀትር በሆነ ጊዜ አዘዘው። ፊልጶስም የጋዛን መንገድ ይዞ ሲጓዝ የኢትዮጵያ ንግሥት የምትሆን ህንደኬ በጅሮንድ የነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበርና ከዚያ ሲመለስ በሰረገላው ተቀምጦ መጽሐፈ ኢሳይያስን እያነበበ ሲሄድ አገኘው። መንፈስ ቅዱስም ፊልጶስን ይህንን በሰረገላ ላይ የተቀመጠ ሰው ፈጥነ ተከተለው አለው። ፊልጶስም ወደ ሰረገላው ቀርቦ ኢትዮጵያዊ ጃንደረባ መጽሐፈ ኢሳይያስን ሲያነብ በሰማ ጊዜ ይህን የምታነበውን በእውነቱ ትርጉሙን ታውቀዋለህን? ብሎ ጠየቀው። ኢትዮጵያዊ ጃንደረባ ግን የሚያስተምረኝና የሚያስረዳኝ ሳይኖር እንደምን ለማወቅ እችላለሁ? አሁንም ፈቃድ ቢሆነ ወደ ሰረገላው ወጥተህ ከእኔ ጋር ተቀመጥና ትርጓሜውን አስረዳኝ አለው። ያነበው የነበረ የመጽሐፍ ቅዱስ ቃል ይህ ነበር፤ እንደ በግ ወደ መታረድ ተነዳ። የበግ ጠቦት በሸላቾቹ ፊት ዝም እንዲል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱን ከምድር ተቆርጣለችና ትውልድንስ ማን ይናገርለታል? ኢትዮጵያዊ ጃንደረባም ወደ ፊልጶስ መለስ ብሎ ነቢዩ ይህን የተናገረው ስለ ማን ነው? ስለ ራሱ ነውን? ወይስ ስለ ሌላ? እባክን ትነግረኝ ዘንድ እማጸናሃለሁ አለው። ፊልጶስም ወደ ሰረገላው ወጥቶ በአንድነት ከተቀመጡ በኋላ ኢትዮጵያዊ ጃንደረባ የሚያነበው የኢሳይያስ መጽሐፍና ሌላውንም ስለ ጌታ ኢየሱስ ክርስቶስ የተናገረውን ትንቢትና የተጻፈውን ሁሉ እየተረጎመ አስረዳውና በጌታ በኢየሱስ ክርስቶስ ስም አሳመነው። እየተረጎመለትም ሲሄዱ ውሃ ካለበት ደረሱ። ኢትዮጵያዊ ጃንደረባም እንሆ ከዚህ ውሃ አለ፣ ብጠመቅ ምን የሚከለክለኝ ነገር አለ ብሎ ጠየቀው ፊልጶስም በፍጹም ልቦና ልታምን ይገባሃል ቢለው ኢትዮጵያዊው እኔ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ እንደሆነ አምናለሁ አለ። ከዚያም ሰረገላው ይቆም ዘንድ አዘዘውና ሰረገላውን ካቆሙለት በኋላ ፊልጶስና ኢትዮጵያዊ ጃንደረባ ተያይዘው ወደ ውሃው ወረዱና በዚያ አጠመቀው። ከውሃውም ከወጡ በኋላ ፊልጶስን የእግዚአብሔር መንፈስ ነጥቆ ወሰደውና ያም ኢትዮጵያዊ ጃንደረባ ከዚያ ቀን ጀምሮ ፊልጶስን አላየውም። እርሱ ግን ደስ እያለውና እግዚአብሔርን እያመሰገነ ወደ ኢትዮጵያ ተመልሶ ገባ። ከሁሉ ይልቅ የመንፈስ ቅዱስ ልጅነትን ያገኘ የመጀመሪያው ኢትዮጵያዊ በመሆኑ የጥምቀት ስርዓትን ወደ ኢትዮጵያ ይዞ ገብቷልና ቅርታውና ቸርነቱ ለዘላለም በሁለት ደርብን ለዘላለሙ አሜን። ሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረዴት ያሳትፈን። ሰዓተ ሌሊቱን ባርኮ ቀድሶ በሰላም ያሳደረና አምላክ ሰላም ቀን ያውለን፣ ለዓለም ህዝብ ሁሉ ምረት ቸርነት ያወርድልን፣ ንቁ የኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ማህበርተኞችን ይጠብቅልን። አቡነ ዘበሰማያት

ወብሩክ ፍሬ ከርስኪ ተፈሲ ፍሴ ቶም ሊተጸጋ እግዚአብሔር ምስሊ ኪ ሰአሊ ወጸልይ ምህረት ኢየሱስ ክርስቶስ ከመ እስራኤልና አጣዊ ነተማ ይጸነ ኦ እግዚአ ኢየሱስ ክርስቶስ ስረ ኃጢአት ወ ኃጢአተ ኩሉ ህዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 እርቱ የቤተ ክርስቲያን ልሳን ነው።